ብፁዕ አቡነ አብርሃም ከጠቅላይ ቤተ ክህነት ዋና ሥራ አስኪያጅነት መልስ በባህር ዳር ደማቅ አቀባበል ተደረገላቸው። ሞገስ ክብር ሆንከኝ ባለፍኩበት መንገድ አለው ትመራለህ ተብዬ በቅዱስ ሲኖዶስ ስቀመጥ በእናትነቷ የእናት አማላጅ እንዲሉ ያልተለየችኝን ቅድስተ ቅዱሳን ድንግል ማርያም ልዩ ድጋፍ ሲያደርጉልኝ የነበሩትን ብፁዕ አቡነ ጴጥሮስንም ተቃዋሚ ያበረታል፣ ተቃዋሚ ያተጋል ተቃዋሚ ያሳድጋል። አላጣም። ቤተ ክርስቲያን ሰላም ጤና ይስጥልኝ። እንደተከበራችሁ የኢኦቲ ሪአክት ቤተሰቦች ሊሙቃችሁልኝ በአዲስ ቪዲዮ ተመልሼ ይቻለሁ። ዛሬ የምንመለከተው እንግዲህ ብፁዕ አባታችን አቡነ አብርሃም አስመልክቶ የተሰማ አንድ አዲስ ነገር አለ። እሱን የምንመለከት ነው የሚሆነው። እነዚሁ ደግሞ አባታችን አባ ገብረ ኪዳን ተቃውሞ የገጠማቸው ይገኛል። እሱን የምንመለከት ነው የሚሆነው። ናፍቃን ወገኖቻችን በአባ ገብረ ኪዳን ላይ ያነሱት ትችት አለ። ለእሱ መልስ ለመስጠት ነው። ከዛ በፊት ምን እንደሚሉ እንስማቸው። ወንጀል ገብቷቸዋል ወይ? በፍጹም ባጠገባቸዋል ሄ ሁላችሁ የቪዲዮ ላይክ ማድረጋችሁ፣ እንዳትረሱ። ሰብስክራይብ ምንድን ነው የማታረጉት? አሁን መጀመሪያ አቡነ አብርሃም ጉዳይ እንጀምር። ብፁዕ አቡነ አብርሃም ከጠቅላይ ቤተ ክህነት ዋና ስራ አስኪያጅነት መልስ በባህር ዳር ደማቅ አቀባበል ተደረገላቸው። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ የሶስት ዓመታት የጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ዘመናቸውን አጠናቀው ወደ ሀገረ ስብከታቸው ወደ ባህር ዳር ተመልሰዋል። በባህር ዳር በሚገኘው ደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ሲደርሱ ምዕመናኑ፣ ካህናቱ፣ የሀገረ ስብከት ተወካዩ፣ ሰራተኞች፣ የአገረ ስብከቱ ስራ አስኪያጅ በታላቅ ድምቀት ተቀብለዋቸዋል። በቀጣይም መራገሮቹ በመኖረ ጵጵስናቸው የብፁነታቸው አቀባበል የሚካሄድ ሲሆን አሁን ላይ በአየር ማረፊያ የተጠናቀቀ ሲሆን በባህር ዳር በሚገኘው ፈለገገነት ቅዱስ ሚካኤል ካቴድራልም ደማቅ አቀባበል ተደርጎላቸዋል። ብፁ አቡነ አብርሃምንና ና ብፁ አቡነ ጴጥሮስ እንግዲህ በዚህ ሶስት ዓመት ውስጥ ጠቅላይ ስራ አስኪያጅ ና የቅዱስ ሲኖዶስ ጸሐፊ ሆነው ቤተ ክርስቲያንን አገልግለዋልና ላገለገሉት አገልግሎት እግዚአብሔር ዋጋቸውን ይክፈላቸው። እናንተም አመስግኗቸው። ብፁህ አቡነ አብርሃም ከጠቅላይ ቤተ ክህነት ዋና ስራ አስኪያጅነት መልስ በባህር ዳር ደማቅ አቀባበል ተደረገላቸው። ብጹህ አቡነ አብርሃም የባህር ዳርና የሰሜን ጎጃ አህጉረ ስብከት ሊቀጳጳስ የሶስት ዓመታትን የጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ዘመናቸውን አጠናቀው ወደ ሀገረ ስብከታቸው ተመልሰዋል። በባህር ዳር በሚገኘው ደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ሲደርሱም ምእመናኑን በታላቅ ደስታና ድምቀት ተቀብለዋቸዋል። ይህን አስደሳች አቀባበል ለማድረግ የሀገረ ስብከቱ ዋና ስራ አስኪያጅ፣ ከተለያዩ ገዳማትና አድባራት የተውጣጡ አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት መዘመራንና እንዲሁም በርካታ ኦርቶዶክሳውያን ምእመናን ተገኝተዋል። በመርሃ ግብሮቹም በመንበረ ጵጵስና የብፁዕነታቸው አቀባበል ስነ ስርዓት በአየር ማረፊያው ከተደረገ በኋላ በባህር ዳር በሚገኘው ፈለገ ገነት ቅዱስ ጊዮርጊስ ካቴድራል መንበረ ጵጵስና ልዩ ልዩ ፕሮግራሞች የተካሄዱ ሲሆን እንዲሁም ብፁዕ አቡነ አብርሃም አጠቃላይ ንግግርም አድርገዋል፣ ምስጋናቸውንም አቅርበዋል። ብዬ በቅዱስ ሲኖዶስ ስቀመጥ ሀገረ ስብከቱን እንግዲህ የገባሁበት ታላቅ ነው። ይህንን ለመምራት የእናንተም ጸሎት ያስፈልገኛል። ከዚያም በላይ ደግሞ እናንተ እዚህ ውስጥ ያለውን ሁሉ ለሶስት ዓመት አደራ አደራ፣ ጥብቅ ሰማይ ሩቅ፣ እኔን አትጠብቁ፣ እናንተ እርስ በርሳችሁ ችግሮችን እየፈታችሁ እየተወያያችሁ ስሩ የሚል ተማጽኖ ነበረኝ። በዚያ መሰረት ከስራ አስኪያጁ ከመላከ ሰላም ኤፍሬም ጀምሮ፣ ጸሐፊው መላከ ብርሃን ፍስሃ፣ ከዚያ ሁሉም የሀገረ ስብከቱ ኃላፊዎች በሙሉ፣ ከዚያም ሊቃውንቱ፣ የገዳማት የአድባራት አስተዳዳሪዎች ሁሉ እንዳንድ ልብ ሆነው እንደውም ለኔ አይዞ በርታ፣ በዚህ አታስብ በማለት አንዳንድ ጊዜም ስልክማ ላነሳ ከሆነም በአካል በመምጣት በሞራል በጸሎት በብዙ ነገር ደግፋችሁኛልና በእግዚአብሔር ስም እግዚአብሔር ያክብርልኝ ብዬ እንዳችሁንም አመሰግን። ምስጋናዬ ከፍ ያለ ነው። በአጠቃላይ እንደ ሁሉንም ማንሳት አልችልም። በአጠቃላይ ለቤተ ክርስቲያን ዋስትና፣ ለቤተ ክርስቲያን ጥብቅና ገብታችሁ በቤተ ክርስቲያን አገልግሎት ቤተ ክርስቲያን ከፍ እንድትል በስራዬ ሁሉ እንድበረታ ያደረጋችሁኝን ይችን ሰሞኔንም በሰላም እንድፈጽም በጸሎታችሁ የረዳችሁኝን በሀገር ውስጥም ከሀገሮችም በየትኛውም አካላት ውስጥ ያላችሁትን በሙሉ በእግዚአብሔር ስም አመሰግናለሁ እግዚአብሔር ያክብርልኝ ነው ተቃዋሚ ቢኖር ተቃዋሚን አንጥላ ተቃዋሚ ያበረታል ተቃዋሚ ያተጋል ተቃዋሚ ያሳድጋል ተቃዋሚ በጎ እድልን ይፈጥራል ቅንድብ የማያድገው ስለምንድን ነው የሚባለው ተቃዋሚ ስለሌለው ነው። አሁን አሁን መቀንደብ መላጨት ሲጀምር እሱም ብቅ ብቅ ማለት ጀምሯል። አለበለዚያ ካልተላጨ ምንም ካላለ ባለበት ነው ጸንቶ የሚኖረው። እኔ እንደ ተቃዋሚ የምቆጥረው ነገር የለኝም። ተቃዋሚ ተቃዋሚ የሚባለው ከዓላማ ሲያስት ብቻ ነው። አለበለዚያ ግን አትጊ፣ ትጋትን የሚሰጥ ጉልበት የሚሰጥ ኃይል የሚሰጥ የሚያባንን ተብሎ ነው የሚወሰደው። ስለዚህ በዚህ ሁሉ የረዳኝን አምላኬን በእናትነቷ የእናት አማላጅ እንዲሉ፣ ያልተለየችኝን ቅድስተ ቅዱሳን ድንግል ማርያም ትነት እስከ መጨረሻው ሀቀፋ ድረስ እግዚአብሔር ለእኔ ሰጥቶኝ መጨረስ ራሱ ነውና ምንም ባልሰራም ምንም ባላደርግም፣ አደራ ጥብቅ፣ ሰማይ ሩቅ ነውና ይህንንም እዚህ ደረጃ መድረስ አንድ ትልቅ ጸጋ ነውና ታላቋን ቤተክርስቲያን በእኔ አቅም ጨርሶ የማይታሰብ ስንትና ስንት ምሁራን ሊቃውንት ሲመራት የነበረችዋን ቤተ ክርስቲያን ማለት ነው። እንግዲህ ከላይ የቅዱስ ፓትርያርኩ ከቅርብ ወንድም የብፁዕ አቡነ ጴጥሮስ ከዚያም የብፁዕ ሊቃነ ጳጳሳቱ እንዲህ እንዲህ እያለ እስከ ምዕመኑ ድረስ በመድረስ ኃላፊነቴን ከሞላ ጎደል እንደ እግዚአብሔር ፈቃድ መቼም ትንሹን አብዝቶ መቀበል የእግዚአብሔር ነውና ባለአምስትም ያተረፈውን አምስት ነው እና የተሰጠው። ባለ ሁለት ያተረፈውን ሁለት ነው እና እኔም ደግሞ ያችንም የሰጠኝን አንዷንም አንዳንም ሳትጠፋ ያችን ወራሷንም በማስረከብም ትርፍም በመጨመርም ረድቶኛል እና ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ይህ አንድ ሰው ብቻውን የሚሰራው ስራ የለም። ስራው በጋራ ነው፣ በምላት ነው፣ የሁሉም ድጋፍ ነው። ቅድም እንደዘረዘርኩት ስለተደረገልኝ አቀባበል ለወደፊቱ ተግቼ እንድሰራ ለወደፊቱ በሃይማኖቴ በምግባሬ የተሻለ እንድሰራ እናንተን እያየሁ ይህ ሕዝብ ምን ይላል፣ ፍቅሩስ ወዴት ይደርሳል፣ ትንሽ ስህተት ቢገኝ የሚለውን በደንብ መሪ ሰሪ እንዲሆነኝ ፍቅራችሁን ሊቃውንት ሁላችሁም ገልጻችሁልኛልና ከልብ ከልባ አመሰግናለሁ። እግዚአብሔር ያክበርልኝ ቅድሜ ጤና ቡጽ አባታችን እድሜ ጤና ይስጥልን ጸጋውን ያብዛልን በጣም እናመሰግናለን እንግዲህ ቡጽ አባታችን አቡነ አብርሃምንም ሆነ ቡጽ አባታችን አቡነ ጴጥሮስን አባቶቻችን ብለን ስንጠላ እናፍርባቸው ማንም የሚያፍርባቸው ሰው አለ ብዬ አላስብም እርግጥ ነው ያየነው ምን ነገር ሰዎች ፌስቡክ ላይ ቅድም ይሄ ቪዲዮ ከመቅረጽ ላይ ያዩት ነገር ምንድን ነው አቡነ አብርሃም ላንዴ ያም እርሽ ይችላል ላለመመለስ ወደ ጎንደር ገብተዋል የሚል ነገር ትችት ነገር ጽፎ ወስ ያረጋ አንድ ፌስቡክ ፔጅ አይቻለውና ተሳፈራችሁ በጣም በጣም ነው የምታሳፍሩት። እኔ ምን እንደሆነ ባላውቅም አሁን አቡነ አብርሃምን እንድትጠሉ ያደረጋችሁ ነገር ምን እንደሆነ ቢባልም ምክንያት አታቀርቡም፣ ማስረጃ አታቀርቡም። ግን ጭፍን ጥላቻ ከብሄር ጥያቄ ጋር ስለምትያዙት ነው እንደዚህ የምትጠሩት ነው። ስለያንና እግዚአብሔር ማካችን ይቅር ይበላችሁ። ወጻባችን አቡነ አብርሃም ደግሞ እድሜና ጤናስልን ጸጋውን ያብዛልን ለማለት እፈልጋለሁ። እናንተ መገይ የሰማችሁ ነገር አሳባችሁን በኮሜንት ላይ አስሩልኝ። እግዚአብሔርን የሚፈራ ነበር። ጣዖት የሚያመልኩ ሰዎች በሚኖሩበት ከተማ ውስጥ በፈሪሃ እግዚአብሔር በጥሩ ምዕመንነት የሚኖር እግዚአብሔርን የሚፈራ ብቸኛው ሰው እሱ ነበር። መንደር ናት። የመንደሯ ሰው ዛፍ ያመልካል። በጣም ተበሳጨ። የእግዚአብሔርን ቸርነት የሚቀምስ ሰው ጠፋ። ቢሰብክ ቢናገር የሚሰማው ጠፋ። ሁልጊዜ እየሄዱ በየሳምንቱ ዛፍ ቅቤ ሲቀቡ ይውላሉ። ይህንን ዛፍ ቆርጠዋለሁ ብሎ መጥረቢያውን ሲስሉ አለ። ከዛ በማግስቱ ተነሳና በሌሊት ማንም ሳያየው መጥረቢያውን ይዞ ሲሄድ ዛፉ አካባቢ ጋር አንድ እንግዳ ሰው ጠበቀው። ያ እንግዳ ሰይጣን ነበር በሰው ተመስሎ። የት ትሄዳለህ አለው። ይህን ዛፍ ልቆርጠው ነው የእግዚአብሔርን ክብር ያጎደለ ዛፍ ይነቀል አለ። ተው አትቆርጠው፣ ከቆረጥከው ላንተ መጥፎ ነው ይለው ጀመር። አይ እቆርጠዋለሁ አለ አለ እንግዲያውስ አትቆርጥም ብሎ ሊታገለው ሲሞክር በስመ ሥላሴ እኔ ሥላሴ ባሪያ እንኳን ለአንድ አለና፣ ሰውየው ገና የሥላሴን ስም ሲጠራ ሰይጣኑ ፍንችር ብሎ መሬት ላይ ይወደቀለት። መጥረቢያውን ቀምቶ ሊፈልጠው ሲል ቆይቆይቆይቆ አትፍለጠኝ አለው። ምን ፈለግክ አለው። ጠዋት ከእንቅልፍ ስትነሳ ሁለት የወርቅ ሳንቲም ትራስጌር ስራ አስቀምጥልሃለው አለው። ከዛም በኋላ እሱን ካጣ በየቀኑ ታገኛለ። ካጣ ናና ቁረጠው፣ እኔንም ትፈልጠኛለ አለው። ለዚህ አቅምህ ነው ካጣሁት ግን ብሎ ከዛ ተመለሰ። መጥረቢያውን በትከሻው ይዞ እንዳለው በጠዋት ከእንቅልፉ ሲነሳ ሁለት የወርቅ ሳንቲም አገኘ። ከበረበት በጣም በቃ በዚህ አይነት የናጠጣ ብታም ነው መሆነው አለ። በየቀኑ ሲበላ ሲጠጣ፣ ሲደሰቱ አለበት መንዝሮ አላልቃለው፣ የወርቅ ሳንቲም ነዋ። በማግስቱ ትራስጌውን ሲገልጥ የለም ሳንቲሞ። ይህ ሰውዬ ያችን ሁለት ሳንቲም ሲያጣ መጥረቢያውን ይዘው እየሮጠ ሄደ። ጠበቀው ሰይጣኑ። እቆርጠዋለሁ፣ ቃልህን አጥፋል፣ የወርቅ ሳንቲሞ የለም አለ። አትቆርጠውን እባክህ ተመለስ ከዚህ በኋላ ከኔ ቀምሰሃል፣ ሜጃ የለህም ነው። እንዲህ ነው ሰይጣን ምሱን ያቀምስና እንደ ማስቲካ አላምጦ ጎማ አድርጎ ይተፋል። አያችሁ፣ ከዲያብሎስ ጋር ሆኖ እንዳማረባቸው ያከተመላቸው ሰዎች የሉም። ከእግዚአብሔር ጋር ሆኖ ደግሞ ሳያምርባቸው ያለፉ የሉም። የውበታችን ጥቅ ማነው ወገኖች? እግዚአብሔር ብቻ ነው። ልክ መታገል ሲጀምር ወዲያውኑ ሰይጣኑ በአንድ አፍታ ብድግ አደረገና መጥረቢያውን ቀማው። ከሰውየው ሊመታው ሲል እረ እንደው በእግዚአብሔር ስም አንዴ እኔም ላውራ አለው። ምን ፈለግክ ብሎታል። ይህን ሁሉ ጉልበት በአንድ ቀን እንዴት ጨመርክ? ትላንት እኮ ሳነሳ አቅም የለህም ነበር አለው። አንተ ቀነስ ግንጂ እኔማ ያው አልጨመርኩም አለ። ትላንት ስትመጣ በመንፈሳዊ ቅናት ሥላሴን ይዘህ ነበር የመጣኸው። ዛሬ ግን እኔ የሰጠውን በልተህን የመጣኸው ጎድላል። ዛሬ ሳንቲም ቀረብኝ ብለህ ነው ዛፉን የምትቆርጠው። ትላንት እግዚአብሔር ለምን አልተመለከም ብለህ በመንፈሳዊ ቅናት ነው የተነሳኸው አለው። አያችሁ፣ እኛ እኔና እናንተ ከቤታችን ተነስተን ወደዚህ ስንመጣ ስጋዊ ነው መንፈሳዊ ነው ጉዟችን። መንገድ ላይ አቋርጦ እኮ የቀረ ብዙ ሰው አለ። የሻይ ቤት በረንዳ ላይ ጓደኛውን ሲያይ ጫወታ ስለጣፈጠው ጊዮርጊስን ሰላም ሳይል መሽቶበት ነገ ሳለማለሁ ብሎ የሚቀር አለ። ብዙ ጊዜ እንዲያስቀርቶናል ጉዟችን መንፈሳዊ ከሆነ ብዙ ደግ ነገሮችን ጥሰን ማለፍ አለብን ቀዳም የምንመለከተው እንግዲህ አባታችን አባ ገብረ ኪዳን ከመናፍቃን ትችት ይቀርባቸው ይገኛልና እስኪ ከነመለስ ሰምተን እንመለስ የክርስቶስ ፍቅር ጸጋና ሰላም ይብዛላችሁ ይህንን መልእክት የምትሰሙ ሸር ኮፕሊንግ እያደረጋችሁ ለሁሉም ሰው አድርሱ መናፍቃን ወገኖቻችን በአባ ገብረ ኪዳን ላይ ያነሱት ትችት አለ ለእሱ መልስ ለመስጠት ነው ከዛ በፊት ምን እንደሚሉ እንስማቸው ወንጀል ገብቷቸዋል ወይ በፍጹም ባጠገባቸዋል ሄደ በጀሯቸውም ወንጀል ቢባል ግን በትምህርት ምንድን ነው የተባሉት? አራት አይና ርዕሰ ሊቃውንት ተብለው ነው የተጻፉት። ምንድን ነው አሁን በምን መመዘኛ መዘንካቸው ብትሉኝ፣ በዚህ መጽሐፍ። ይህ መጽሐፍ ማርያምን አምላካዊት ያደረገ አምላክ የሆነውን እግዚአብሔርን ያስካደ መጽሐፍ። እንደሰማችኋቸው ነው እንግዲህ። ቪዲዮ በተለያዩ የሶሻል ሚዲያ ገጾች ላይ ተለቋል፣ ሰምታችሁ ሊሆን ይችላል። ርዕሰ ሊቃውንት አባ ገብረ ኪዳን ገርማ በጻፉ ጣሀት ድንግል በሚለው መጽሐፍ ላይ ነው ትችቱ። መጽሐፉ ድንግል ማርያም እንድትመለክ እግዚአብሔር ደግሞ እንዲካድ የሚያደርግ ነው እያሉ ነው እነዚህ ሰዎች። መጽሐፉን ሙሉውን አንብባችሁት ቢሆን ኑሮ እንደዚህ ባላላችሁ ነበር። ነገር ግን መጽሐፉን ሙሉውን አላነበባችሁትምና ነው እንደዚህ እያላችሁት ያላችሁት ማለት ነው። እና በመቀጠል ድንግል ማርያምን የሚያመልክ ሰው የለም። እናንተ በአባ ገብረ ኪዳን ላይ እንዲሁም በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያላችሁን ጥላቻ ለመናገር መንገድ ፈልጋችሁ እንጂ መጽሐፉ እንደዛ አልተጻፈም ማለት ነው። በመቀጠል ምን ይባላል መሰላችሁ፣ ቀይ ቀለም ያለው መነጽር ያደረገ ሰው ነጭ ቀለም ራሱ ቀይ ሆኖ ይታየዋል ይባላል። እናንተ ጥላቻና ክፋትን በልባችሁና በህሊናችሁ ስላስቀመጣችሁ ለእናንተ መልካም ነገር አይታያችሁ። ልባችሁ ተሸፍኖባችኋል። ልባችሁ ተሸፍኗል። እንደነ ዲዮቅልጥያኖስ ናችኋል። ባጭሩ ማለት ድንግል ማርያም እንድትመለክ አላደረጉ ድንግል ማርያም ስትሉ እናንተ እግዚአብሔር ሸፈናችሁ ትሉናላችሁ ብዙ ጊዜ ማለት ነው። እግዚአብሔር የሚሸፈን አምላክ አይደለም። መላይክ ሁሉ በሁሉም ቦታ የሞላ ነው ማለት እግዚአብሔርን እናንተ ናችሁ የሸፈናችሁት ያላችሁት። አንድ ሰው ስለ ድንግል ማርያም በሰፊው ቢሰብክ እግዚአብሔር አይሸፈንም። ምክንያቱም በባህሪ የሚሸፈን አምላክ አይደለም። ጣዖት እያመለካችሁ ያላችሁት እናንተ ምክንያቱም እግዚአብሔርን ወስናችሁታል። የሚሸፈን አምላክ ነው እየተከተላችሁ ያላችሁት እናንተ ማለት ነው። እግዚአብሔር እናንተ በልባችሁ የሚሸፈን የሚጋረድ አምላክ አድርጋችሁ ነው የሳላችሁ። በኦርቶዶክስ ቤተ ክርስቲያን ግን ኢየሱስ ክርስቶስ እግዚአብሔር የሚሸፈን አምላክ አይደለም። ይህንን ከመተቸታችሁ በፊት መጀመሪያ ኢየሱስ ክርስቶስ ያማልዳል ማለታችሁን ናቁ። ኢየሱስ ክርስቶስ አምላካችን ነው የሚለውን ቃል መጀመሪያ እመኑ። ዋናውን ሳታሙ እንዲ ስለ ድንግል ማርያም ሙግት ትጀምራላችሁ። ከዋናው ላይ ሳትሄዱ እኛ እኮ ኢየሱስ ክርስቶስ አምላካችን ነው፣ ኢየሱስ ክርስቶስ የፈጠረን አምላክ ነው ብለን ምናምን ሰዎች ይኮናል ይህንን ሳታሙ ኢየሱስ አማላጅ ነው እያላችሁ፣ እንዴት ነው ስለ ድንግል ማርያም ትችት ማንሳት የምትችሉት? አትችሉም። መጀመሪያ ዋናው መስተካከል አለበት። እግዚአብሔር የሚሸፈን አምላክ ነው የሚለው ሀሳባችሁን መቁረጥ አለባችሁ። ምክንያቱም እግዚአብሔር የሚሸፈን አምላክ አይደለም። ስህተቱ ያለው ከልባችሁ ነው፣ ከኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አይደለም ማለት ነው። ስህተቱ ያለው ከልባችሁ ከጭንቅላታችሁ፣ ካስተሳሰባችሁ እና ለእናንተ መልእክት አለኝ። በመጀመሪያ የቤተ ክርስቲያኗን መገልገያ እቃዎች ያስቀምጡ። መቋሚያውን፣ የጠመጠማችሁትን ጥምጣም፣ ያደረጋችሁትን መስቀል፣ የለበሳችሁትን ቀሚስ አስቀምጡ። ምክንያቱም እሱ የቅድስት ቤተክርስቲያን ነው፣ የእናንተ አይደለም። ከወገብ በላይ ጣዖት፣ ከወገብ በታች ጣዖት። ስለዚህ እግዚአብሔር የሚሸፈን አምላክ አይደለም። ርዕሰ ሊቃውን አባ ገብረ ኪዳን ግርማ አይደለም፣ አራት አይና ሌላም ስም ካለ ቢጨመርላቸው ይገባቸዋል። እንደዚህ የሚያደርጋችሁ ቅናት ነው ማለት ነው። በቆይታዬ በአባትነት በመመሪያ በቡራኬ አይዞ በእርታ በማለት ሲመክሩኝም ሲያጽናኑኝም የነበሩትን ብፁዕ ወቅዱስ አቡነ ማትያስንም ከፍ አድርጋችሁ አመስግኑልን እስከ ተለያየንባት ሰዓት ድረስ ራብ ሆይ ጠማ ሆይ ተመገብኮይ አረፍኮይ እያሉ ከስራ ባሻገር በስራ አንድ ድምፅ አንድ ቃል ሆነን ከዚያም ደግሞ የእኔን ጤና በመንከባከብ በመጠበቅ በድካሜ ሁሉ እንዳልዝል ልዩ ድጋፍ ሲያደርጉልኝ የነበሩትን ብፁ አቡነ ጴጥሮስንም እንድታመሰግመ ነበር። ቃል እግዚአብሔር ብኖ በመጨረሻውን መተው እነሆ ቅዱስ ሲኖዶስ ላይ ተሰባስበው ሁሉም ኃላፊነታቸውን ተወጥተው ወደ ሀገረ ስብከታቸው ተመልሰዋል። ባሉበት እግዚአብሔር ይጠብቅልን፣ አገልግሎታቸውን የሚባርክልን ልዩ አገልግሎት ሌላው በመንበረ ፓትርያርክ ጠቅላይ ቤተ ክህነት መንበረ ፓትሪያርክ ጠቅላይ ቤተ ክህነት አስተዳደር ጉባኤ ለቤተ ክርስቲያን አንድነት፣ ለቤተ ክርስቲያን እድገት፣ ለቤተ ክርስቲያን ሰላም፣ ለቤተ ክርስቲያን አስፈላጊ በሆነው ነገር ሁሉ እንደ ሰብሳቢነት እየሰበሰብኩ እንደ ተሰብሳቢነትም እየተሰበሰቡ አጋጣሚ ሌላው አሁንም ገዳማቱ እናቶቻችን የሀገር ርቀት ሳይወሰዱ እዛችን እንዲመስል ነበር። ሁዳችንና ና ተማራችሁበት ቁም ነገር መስላችሁበት አዲስ ነገር መስማችሁበት አልጠራጠርም። በቀጣይ ባሪፍ እና በአስተማሪ ደስ ከምንገነበስ እግዚአብሔር ከእናንተ ጋር ይሁን። ላይክና ሼር ሰብስክራይብ እንዲያረሳ ቸር ቆዩልኝ።